ሱቅ ለቤት እንዲሁም ደግሞ ለማስረከብ የሚሆን ሽሮ እንዴት እንደምታዘጋጁ ምን ምን ደግሞ መጨመር እንዳለባችሁ ትርፍ እንድታገኙበት ጥሩ ገበያ እንዲኖራችሁ ጥሩ ከስተመር እንዲኖራችሁ እንዴት አድርጋችሁ ማዘጋጀት እንዳለባችሁ በዚህ ቪዲዮ እስከ ፍጻሜ ድረስ ከቆያችሁ ብዙ ነገር ትማሩበታላችሁ። አብራችሁ እስከ ፍጻሜ ድረስ ሁኑ። እንዲሁም ደግሞ ለቤት የአዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ሁኑ። እንግዲህ ቀጥታ ወደ ቪዲዮ እንገባለን። አብራችሁኝ ሁኑ። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁ እንደምናላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ በዝቶ ይትረፍረፍ ይበልልኝ ብዬ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ደግሞ ሁሌ አዳዲስ ቪዲዮ አስተማሪ የሆኑ ቪዲዮዎችን ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫነው። ሁሌ ቪዲዮ ሲለቅ ለእናንተ ይደርሳችኋል ማለት ነው። አብራችሁኝ እንግዲህ እስከ ፍጻሜ ድረሱ። በመጀመሪያ እንግዲህ እኔ ከሱቅ እጄ ለምሳሌ አስር ኪሎ የምታስፈጩ ከሆነ ሶስት ኪሎ ባቄላ፣ ሰባት ኪሎ ደግሞ አተርክክ ትገዛላችሁ ማለት ነው። ከዛ በኋላ ግን አንዳንድ ሰው ያየሁት ምንድን ነው ዝም ብሎ ያስፈጩታል ማለት ነው። ቅመማ ቅመምናም ጨማምሮ ጨው ጨምሮ ዝም ብሎ ነው የሚያስፈጩት። ግን እኔ ደግሞ ልክ እቤት እንደማዘጋጀው አድርጌ ነው ማዘጋጀው ማለት ነው። ለምን ዛሬ ውስጡ የቀመሰ ሰው ጥሩ አድርጌ ከሰራሁት፣ በንጽህና ከሰራሁት ከሌላ ቦታ ላይ ያነጻጽሩታል ማለት ነው። ደንበኛ የምትይዙት አንዱ ይሄ ሲስተም ነው። እሺ፣ ሌላኛው ነገር ደግሞ አሁን እንግዲህ እንደምታዩት ይሄን እለቅመዋለሁ። ምንድን ነው ከስንዴ መሀል ላይ እንክርዳድ አይጠፋም እንደሚባልሉ ከነዚህ ከዋቄላና ከአተር ክክ ላይ የማይጠፋ ነገር ምን አለ? ድንጋይ አለ ማለት ነው። አንዳንዴ ድንጋዩ ስታዩ በእውነት ነው የምላቸው ና አውቆ ጨምርቶ ራሱ ይመስላል ይሄ ሚዛን ለማንሳት ማለት ነውና ይህንን ድንጋይ ማንሳት አለባችሁ፣ ወይም ደግሞ መልቀም አለባችሁ ማለት ነው። እኔ ይህንን ስለቅም አንድ ነገር ተማርኩኝ። እንዶ ቪዲዮ በደንብ አድርጎ ስለማይሰማችሁ ድምጹን አጥፍቼዋለሁ ማለት ነው። ምንድን ነው አትሉም አሁን አንዳንድ ጊዜ በህይወታችሁ ላይ ብዙ ፈተናዎች ይኖራሉ እና በአንዴ ሁሉም ነገር እንዲው ደብልቅልቅ አድርጋችሁት አይወጣም። የሚወጣው ምንድነው ቀስ በቀስ እንደዚህ እየለቀማችሁ እየለቀማችሁ ትንሹን፣ ትልቁን ቀስ በቀስ እየለቀማችሁ እየለቀማችሁ በህይወታችሁ ላይ እንደዚህ ያለ ፈተና ታስወግዱታላችሁ ማለት ነው። በአንዴ ግን ሁሉንም ለቅመን አንችለውም። ግን እንደዚህ እንደሚለቅመው ደግሞ ስትለቅሙ፣ ስታስተካክሉ፣ ስታስተካክሉ እየተስተካከለ ይመጣልና ይሄንን እየለቀምኩኝ የተማርኩት ይሄን ነው ማለት ነውና፣ እግዚአብሔርም በጣም ነው የገረመኝ ማለት ነው ለራሴ ማለት ነውና፣ በቃ ተምሬበታለሁ። ስራ እየሰራሁበትም ቢሆን ግን ተምሬበታለሁ። በቃ የኔም አሁን አንዳንድ ጉልቶቼ እኮ እንደዚህ እያደረግኩኝ እያጸዳሁኝ፣ የቆሻሻ ቆሻሻ የሆነውን እያስወገድኩኝ። ለምሳሌ በህይወታችሁ ላይ እንደዚህ በጣም በህይወታችሁ ጣልቃ የሚገቡ በጣም የሚያስቸግሩ ሰዎች ሲኖሩ ደግሞ እንደዚህ ቀስ እያደረጋችሁ እየለቀማችሁ እየለቀማችሁ ታወጧቸዋላችሁ እና ከዛ ሰላማችሁ የምታገኙበት ሰዓት ይኖራል ና ይህንን እንደምታዩት እንግዲህ እዩት፣ እንዲህ እንዲያምር ሆነዋል ማለት ነው እና አሁን ደግሞ መልሰ እንግዲህ በዚህ አጋጣሚ አምስት እንትን አስር ኪሎ የምታስፈጭ ከሆነ ሰባት ኪሎ አተርክክ አተርክክ ስንት ነው እኔ ያለሁበት ቦታ ላይ አተርክክ ይሄ የምታዩት ማለት ነው እና መቶ ሰባ ብር ነው። እንደገና ደግሞ አስር ብር ይቀንሳል ማለት ነው። ባቄላ ክኩ ማለት ነው። ስለዚህ ሶስት ኪሎ ባቄላ ክክ ባቄላ ክክ ለምንድን ነው የምንጨምረው? እንትን ይሄ ውሃ እንዲዚ ያደርገዋል ማለት ነው። አሁን ለምሳሌ ወጡ ስሰሩት እኔ ለቤትም ሳዘጋጅ እንደዛ ነው። ውሃ እንዲዝ አደርገዋል ባቄላ ማለት ነው። ስለዚህ እንደዚህ አድርጋችሁ በደንብ አርጋችሁ ለቅማችሁ፣ አንዳንድ ጊዜ አሁን የሚፈጨው ነገር ራሱ ጮጓራ የኩላሊት የሚባለው ይሄ ይሁን የኩላሊት ጠጠር እየተባለ የሚባለው ራሱ ይሄ ይሁን እንላለኝ ሳስም ማለት ነው። በራሴ ነው እንግዲህ ቅርታ አርጉልኝ ማለት ነው። እና ያው እንግዲህ ሰው እኔ የተረዳሁበትን መንገድ ነው ምነግራችሁ እና እንደዚህ ካደረግኩ በኋላ አሁን ደግሞ አጥበዋለሁ። ስታጥቡ ደግሞ ምንድነው በጣም ብዙ ጊዜ ማቆየት የለባችሁም፣ ውሃ ላይ ቶሎ ለቅለቅለቅለቅ ቀርጋችሁ። ይህ ስንት ሰው ይዘዋል መሰላችሁ? ያም ይዘዋል ያያል፣ ያም ይዘዋል ያያል። ከምን እጁ መጥቶ እንዲያዘው ራሱ አታውቁም ወይ፣ ከመኪና ወርዶ ይሆናል ወይ፣ ብር ቆጥሮ መጥቶ ይዞት ይሆናል። ብዙ ነገሮች አሉ፣ ወይ አንዳንዱ ብዙ ነገሮች ብቻ ይሄ ብዙ ነገሮች ይዞ የመጣ ሰው ሊይዘው ይችላል ማለት ነው። ገባችሁ አደለም? ያን ይት ነው የሚያርፈው፣ እዛው እንትኑ ላይ ያርፋል ማለት ነው። አሁን እንግዲህ እንደምታዩት አሁን እናጥባለን። ብዙ ጊዜ መቆየት የለበትም። ከቆየ ደግሞ አንደኛ ለመድረቅ ራሱ ጊዜ ይፈጅባችኋል። ሁለተኛ ነገር ደግሞ የሆነ ምግብ ምግብ ራሱ እንትን ይሄ ሽሮ ሽሮ ራሱ አይላችሁ። ምክንያቱም የሆነ እንደ ሊጥ ሊጥ ነገር ይላል ማለት፣ ቶሎ ጥብጥብጥብ አድርጋችሁ ቶሎ ማውጣት አለባችሁ ማለት ነው። እና እኔም እንደምታዩኝ እንግዲህ እዚህ ጋር በተወሰነ መንገድ ነው የቀረጽኩላችሁ ያው ቪዲዮ አጠር ስላለች ረዘም እንድትልልኝ ቢያንስ አስር ደቂቃ ባለፈ ጊዜ ደቂቃ በጣም ስላበዛሁኝ ደቂቃ አታብዥ ያለሚዬ ብላችሁኛል። ና እኔ ቢያንስ አስርና አስራ አንድ ደቂቃ ወይ አስራ ሁለት ደቂቃ በዛ ቢባል ከአስራ ሁለት ደቂቃ እንዲበዛ ስለማልፈልግ አጠር አድርጌላችኋለሁ ማለት ነው። ና ስለዚህ እንደምታዩ እዚህጋውን አንደኛ ዙር ነው እያጠብኩት ያለሁት ማለት ነው። ከዛ እንደዚህ እያደረግኩኝ ቆሻሻውን እስኪ እዩት። እግዚአብሔር እንዴት እንደሚያስጠላ ማለት ነውና፣ ይሄ ሁሉ ነው የሚበሉት፣ ይሄ ሁሉ ነው የሚበላው። ይሄ አሁን ወጥ ተደርጎ ነው የሚሰራው አልኩኝ። እግዚአብሔርን በጣም ያስጠላል ከምነግራችሁ በላይ ማለት ነው። እና ዝናብ እየዘነበ ነው በነገራችን ላይ በጣም ይቅርታ። አሁን ደግሞ በዚህኛውን ፊት አደርገዋለሁ ማለት ነው። ያው ካሜራ ማኔ ዛሬ እንግዲህ ዝናብ ስለሌለ በሰአቱ ኤዲስ አድረግ ነው ዝናብ ያለው እንጂ በሰአቱ ዝናብ አልነበረም። ስለዚህ እዚህ ውስጥ እንዲያደርጋለሁ። ይህ የምታዩትን እዩት ጭቃው ነው እዩት ከላይ ማለት ነው እዩት። እንግዲህ ይሄ ሁሉ ጭቃ ነው ደግሞ እስር ይሄ እንዲካረኩት በኋላ እስር ያለው ነገር ቆሻሻ ጥቁር የሆነ ቆሻሻ ነገር አለው ማለት ነው እና በጣም ነው የሚያስጠላው። እኔ ወደ ሶስት ጊዜ ነው ያጠብኩት ማለት ሶስት ጊዜ አጠባ አጠባ አድርጌ ያውጥቸዋለሁኝ። ይሄ ብቻ አይደለም እኔ በትእዛዝ የታዘዝኩትም አለ። ለቤተሰብ ምንድን ነው የታዘዝኩት? አስር ኪሎ ለቤተሰብ ነው። እንግዲህ የቅዱስ ሚካኤል የሰኔ ቅዱስ ሚካኤል ማህበር አባቴ ማህበር ይጠጣል ና እሱ። ስለዚህ እኔ እዚህ ያው ሱቁም ስላለ አልሄድም፣ ብዙ ነገር አላግዝም። እያንዳንዱ ነገሮች እዚህ እኔ መስራት ያለብኝን በአቅራቢያ እዚሁ ግቢ ውስጥ እየሰራው ሱጎ ምናምን ይሄ ይሄ ነገሮች ደግሞ እኔ ነኝ የታዘዝኩት ማለት ነው። ከዚህ በፊት ታውቃላቸው አደለም ወጥ ቦታ ላይ የምታዝዘው እኔ ነኝ ብያችሁ ነበር። ስለዚህ አሁንም ቢሆን የተሰጠኝ ይህንን አጥቦ አስተካክሎ ከቻልኩ አስፈጭቼ ካልቻልኩ ደግሞ ራሳቸው እንዲያስፈጩ ነበረ ራሳቸው እንዲያስፈጩ ልክ ያለውኝ። አሁን ደግሞ ሌላኛው ጊዜ አሳያችኋለሁ፣ ሱጉ እንዴት አድርጌ እንደምሰራ ማለት ነው የማህበሩን ቁሌት እንዴት አድርጌ እንደምሰራ ደግሞ አሳያችኋለሁኝ። ስለዚህ አስሩ ኪሎ ለነሱ ነው። እኔ ሰባት ኪሎ ነው የሱቅ ያስፈጭት ማለት ነው ምክንያቱም ገና ለአስለማመት ስለሆነ ለሱቅ ሰባት ኪሎ ነው ያዘጋጀሁት። በአስር ኪሎ ደግሞ አንድ ኪሎ እንትን ትጨምሩበታላችሁ። ጨው ትጨምሩበታላችሁ። እንደገና ደግሞ ይሄ መከለሻ ነክ ነገሮች እንዳለ ትጨምራላችሁ። ለምሳሌ ኮሮሪማ፣ እንደገና ደግሞ ኮሶሮ ትንሽ ሳይበዛ ኮሮሪማ ብታገኙ ብዙ በጣም ብትጨምሩበት ኮሮሪማ በጣም ያጣፍጣል ማለት ነው እና ከዛ እንደገና ደግሞ ምን ጨምሬ ያሉ መሰላችሁ ስጋ መጥበሻ ያደረቅ ማለት ነው። እንደገና ደግሞ የሆነ ወጥ የሚያጣፍጥ ደግሞ አንዳለ ስሙ ጠፍቶብኛል ማለት ነው እና እሱ ጨምሬ አንድ ላይ አድርጌ እንግዲህ እንትን ብዬ በታለው ማለት ነው እና አንድ ላይ አድርጌ አዋ ህጄ ከደረቀልኝ በኋላ አንድ ላይ አድርጌ ነው እንትን ያልኩት ማለት ነው። ለምን እንዲጣፍጥ እንደገና ደግሞ አሁን አልኳችሁ ለማስረከብ ሊሆን ይችላል። እንግዲህ እኔ በሰባት ኪሎውን እነግራችኋለሁ። አሁን እንግዲህ አልተፈጨም። ሲፈጭ እነግራች አለው ምን ያክል ኪሎ እንደወጣው እንዲሁም ደግሞ ምን ያክል ደግሞ በሰባት ኪሎ ምን ያክል ትርፍ ነው እ የሚመጣው የሚለውን ደግሞ አሳያችኋለሁ። እኔ እግዚአብሔርን ፊት ለፊት ምክንያቱም እንድትሰሩ ነው የምፈልገው። አለም ብቻ ስለሰራች ኢትዮጵያ ልትቀየር አይችልም። ስለዚህ ሁላችንም ብንሰራ ደግሞ ኢትዮጵያ መቀየር እንችላለን ከራሳችን አልፈን ማለት ነው ይገባቸው አይደለም። ሁሉም ሰው ስራ ሲሰራ ሀገሩን ይቀይራል። ግን አንድና ሁለት ሰው ብቻ ሰርቶ ደግሞ ሀገሩን ሳይሆን ራሱን ሊቀይር ይችላል እንጂ ከዛ ውጪ ሌላ ታሪክ ሊኖር ይችላል ብዬ አላስብም። ስንለወጥ አብረን ስንለወጥ ደግሞ ደስ ይላል ላችኋለሁ እና ውድ ቤተሰቦቼ፣ ስለዚህ በዚህ ሁኔታ ነው እንግዲህ አሁን። ሁለተኛ ዙር ነው ይሄ፣ በቃ የመጨረሻ ዙር ነው ማለት ነው። የሶስተኛ ዙር ላይ ነኝ ያለሁት። ሁለተኛ ዙር ላይ አይታችኋል ደግሞ እየተጠራው ነበረ ሱቅ እየተባልኩኝ ምናምን እየተጠራው ነበር እየርክ እየመጣው ነበር። እና እንደምታዩት እንግዲህ ሄዳለሁ መጣለሁ ምናምን የሆነ እቃ ስጭኝ ብለውኝ ስመጣ ደግሞ ያላስገባውት እቃ ነው የተጠየቅኩት። ከዛ ደግሞ ተመልሼ ሄድኩኝ ማለት ነው እና ያው እንደምታዩት እንግዲህ ሶስተኛ ዙር ላይ በዚህ ሁኔታ ይጠናቀቃል ከዛ ቢያንስ ሶስት ቀን አራት ቀን የሚሆን በደንብ አድርጎ እንትን ካለ ይደርቃል ማለት ነው። ይህ አሁን ዝናባማ ወቅት ነው፣ ግን በመሀል ላይ ጥሩ ፀሐይ አለ ማለት ነው። እና እኔ አሁን ደርቆልኛል እግዚአብሔር ይመስገንና፣ ውድ ቤተሰቦች እንደዚህ አድርጌ አድርቄ ምን ብዬ ከዛ በኋላ ደግሞ ልኬዋለሁኝ ያኛውን ይሄኛው ደግሞ እስኪ ሳስፈጨውን አላስፈጨውም፣ ሳስፈጨው እነግራችኋለሁ ማለት ነው። እና ውድ ቤተሰቦቼ ሌላ እንድሰራላችሁ የምትፈልጉ ይሄን ይህን መልስ መልሽልን። ወይም ደግሞ እኔ ከንግግር ያልገባችሁ ነገር ካለ ደግሞ መልስ ሰጣችኋለሁኝ። ኮመንት ላይ ጻፉልኝ። ቪዲዮ ከወደዳችሁ ደግሞ ላይክ፣ ሼር፣ ኮመንት አድርጉልኝ። ስለምታበረታቱኝ ደግሞ ማርያምን በጣም ከልብ አመሰግናለሁ። እግዚአብሔር አክብርልኝ። በተረፈ እንግዲህ ያው ጨርሻለሁኝ። በሌላ ቪዲዮ ደግሞ አብረን እስከምንገናኝ፣ ሰላሙኑልኝ። ቪዲዮዎቼን ላይክ ሼር ኮመንት አድርጉልኝ። ሰላሙኑ በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ሰላሙኑልኝ።